አክቹዋሊ ዲስሪስፔክት በሆነ ውይይት መወያየትም አልፈልግም። እኔ በግሌ በእውቀት ማውራት የምንችል ሰዎች ነን። መጽሐፍ ቅዱስን ስጠቅስ ማውራት የምንችል ሰዎች ነን። የሚመልስልን እናንተ ጠያቄ ይሆናል። እኔ መመለስ እችላለሁ። ሌላ ጥያቄ የሚጠይቅልኝ ሰው ይግባ ካልክ ደግሞ ሌላ ሰው ደግሞ ትችላላችሁ። ምንም የከለከልኳቸው ነገር የለም። መልስም ማግኘት ትችላላችሁ። ልክ እናንተ ሲሳይን አማክራችሁት ከቤት ተነጋግራችሁ ጸልያችሁ በጾም ጸሎት ይዛችሁበት አለ ይ ላለው ለሌላ ሰው ቀጣዩን መብት እንሰጣል፣ ወይም ቀጣዩን እድል እንሰጣል። ግን እሷን ራንደም ጥያቄ መጠየቅ እንደምችለ ሆን ምናልባት አስተያየት እንዳይሆን ጥያቄ ላይ አስተያየት አይሆንብን ጥያቄ ይሆንልን ከሆነ ይህም ፌር ነው። ምሳሌ ወ ሆ አርባ አርባ ጸሎ

ሚስጢራትን ተቀብሎ እለት ተእለት ክርስቶስን ወደ መምሰል ህይወት እያደገ ካልሄደ ጽሙ ብላቤን የምታስተምር ቤተ ክርስቲያን ውስጥ እንትን ነው ዳጊ